ግን እሺ፣ አሁን ይሄ ልጆች የናፈቁት አባት ነው፣ ይሄ ልጅ የናፈቀው አባት ነው። ባለፈው አሁን የሚሞሪ የእሱና ያዩ ሰርግ ነው ያስጨነቀው እንጂ አሁን ሆነ ሰላምን ሄዶ እንደዚህ ማድረግ ነበረበት በዚህ ሰዓት። ቢያንስ እንኳን እሺ፣ አሁን የመጨረሻ እንትን ሰጥቸው፣ ቢያንስ መጨረስ ያለበትን ነገር ጨርሶ፣ ከዛ እኔን እኔን ካገኘ በኋላ ስለ ወሬ አይጠቀኝ። በዛ ሰዓት ቪዲዮ ላይ አይቷል። ሚሞሪው እኔ ጋር ነው። እንግዲህ ማለት ነው እዚህ ጋር ሀዋ ይህን ማድረግ አልነበረባትም፣ ግን እሷን ማስፈራርቷት ሊሆን ይችላል። አላቅም ሀዋንም አልጠየኳትም። ሪከርድ አድርጌላት ነበረ አልመለሰችልኝም። ማለት ነው እዚህ ጋር ምንድን የተረዳሁት ነገር ሰይድ በመጀመሪያ ደረጃ ልጆቹን ማየት አይፈልግም። በስነ ስርዓት ማለት ነው ይሄ ማንም ሰው እኔ ማለት ሰው በጣም ብዙ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። እንግዲህ ሱመያ የትላንትናውን ቪዲዮ ካየች በኋላ በጣም ተናዳ ምናምን ቪዲዮ ለቃለች ማለት ነው። መግቢያ ላይ እንዳሳየኋችሁ ትላንትና ሰኤድ ያደረገው ነገር በጣም እንዳናደዳት ሁሉ እናው፣ ከንግግሯ የተረዳሁት ማለት ይሄ ልጆቹ የናፈቁት አባት አይደለም። ልጆቹን ፍለጋ ሳይሆን ሚሞሪ ፍለጋ ነው እየዞረ ያለው። ሰላምን ሲያገኛት ስለሚሞሪ ነው ተጨንቆ ይጠየቃት እና በእርግጠኝነት ልጆቹን ማየት አይፈልግም እያለች ነው ሱመያ። እንደገና ደግሞ ሰላምም ትላንትና ካሜራ ፊት እንግዲህ እንዳየነው ከሆነ ፓስፖርቷን ነጥቋት ነበር። ፖሊሶች ፖሊሶች አምጥቶም ነበር እንደገና ፓስፖርቷንም ሲሰጣት ነው ያየ ነው። ነገር ግን መልሶ እንደወሰደባትና እሷም እንደጠፋች ነው ሱመያ እያወራች አለችው። እኔ ትላንትና ስሄድን ሀረካት ሳይ ማለት ነው ሌላ ሰው ነው የሆነብኝ የምር እንደዛ። አሁን ጎንደር ድረስ ሄዶ ምናምን ሲዞር ስናየው በቃ ምስኪን በቃ እንደዛ አድርጊ በቃ ልጆቹን ለማግኘት ምን ያክል ሰፍ እንዳለ በቃ እኔ በቃ በምን አይነት እንትን ሁኔታ እንደ ስየው እንደ ነበረ ና ትላንትና እንደዛ ሲሆን ሳየው በጣም ነው የተገረምኩት ማለት ነው። ውድ ቤተሰቦቼ ታውቃላችሁ፣ ሰላም በዛ በሰርጉ ጊዜ ሰዓት ካዩጋ ሰርግ በተደገሰ ሰዓት ሚሞሪውን ይዛ ወደ የመን ሄዳ ሱመያ ጋር ሄዳ ቁጭ ብለው እያወሩ ስለ ሰይድም እያወሩ ቪዲዮ ለቀው ነበር እዛ ቪዲዮ ላይ ሰላም አንዳንድ ነገሮች ሰይድን እየተናገረች ነበር። እንዴት ሱመያ ፊቷ ባሏን እንደዚህ ታስብላለች፣ እንዴት እንደዚህ ታስብላለች እያልንም ነበር ማለት ነው። ውድ ቤተሰቦቼ ይሁንና ማለት ሰላም ከሱመያ ጎን ሆና ከየመንም እንድትወጣ ረድታት ከሆነ የልጆቿም ነገር ተስተካክሎ ከየመን እንድትወጣም አግዛትም ከሆነ ሊያመሰግናት ነው እንጂ የሚገባው። እሷ እንደ ጠላት ማየት አለበት ብዬ አላስብም ሰይድ። ምክንያቱም ሱመያን ስትረዳ ልጆቹን አብረው ልጆቹ ናቸው የሚጠቀሙት፣ አይደለም ይህን ይህን ነገር ማሰብ ነበረበት፣ በመልካም ቢያየው ማለት ነው። እና ትናንትና እንግዲህ አይታችኋል ፖርሰዋን ሲቀማት ምናምን ማለት ነው። እንግዲህ ሱመያም ዛሬ እንዳለችው ከሆነ ልጆች ሲያምርህ ይቀራል፣ ልጆችን አታያቸውም እያለች ነው ሰላምን ፓስፖርቷን ሰጥተ ወደ ሀገሯ እስካልተመለሰች ድረስ አንተ ልጆቹን አታያቸውም እያለች ነበረ። እና እንጃ ብቻ የምር እንግዲህ ሰይድ ከቦታ ቦታ ሲዞር ምን ሲል ምናምን አረ እንደው በቃው ተንገላታ። እውነት በቃው ጥፋትን ቢያጠፋ ልጆቹ ይናፍቁታል፣ የአባት ሆድ ነው። እና በቃ አሳየው እያለን እኛም ሱመያን እየወቀስን ነበር። ግን ትላንትና ደርሶ እንደዛ ሚሞሪን አምጭ ሲል በይ ይዞ እንደውም ማለት ነው። ሱመያ ካለችበት አድርሽኝ፣ ልጆቼ ካሉበት አድርሽኝ ቢል ያኛውን ጭራሽ ሳያነሳ እኔ አልፈርድም፣ ግን ስለ ሚሞሪው ስላዩ ሰርግ ስላዩና ስለሱ ሰርግ ሚሞሪ ነው ያን ያክል የተጨነቀው የምለው ነገር በቃ እኔም ጥያቄ ፈጥሮብኛል። ውድ ቤተሰቦቼ፣ ከልጆቹ በላይ ለሚሞሪው ይጨነቃል ማለት ነው ነው ያልኩትና እኔን ብቻ ወላሂ ሱመያ በጣም ተናዳ ነው ዛሬ ቪዲዮ እየሰራች ያለችው። ሀዋም ትክክል አይደለችም፣ ግን የዋስገድዷት ሊሆን ይችላል እያለች ነበረ። እኔ ራሱ ትላንት ና የሀዋ መሄድ ግርሞኛል። ገፋ ሲያረጋት ሄደች፣ በቃ ሄደች። ያ ሁሉ ነገር ሲፈጠር አልተመለሰችም። አልሙሄም የተዋለደ ሰው መሀል ማለት ኮ እነዚህ አሁን ልክ እንደ ጠላት እሱ በእሷ በኩል ያሉ ሰዎችን የሚያባርር ከሆነ ነገሩ በጣም ነው የሚያስጠላው። የምር ነገሩ በጣም ነው የሚያስጠላው። በሱመያ በኩል ያሉ ሰዎችን አግዛችኋል እንዲህ ብላችኋል ብሎ እሷን በቃ እነዛ እንደ ጥላት የሚያይና በቃ የሚያባርር ከሆነ በጣም ነው የሚያስጠላው ነገሩ። ግን ሱመያ አሁን ከሰይድ ጋር ተጣልቻ ለሁ ብላ ቤተሰቦቹን የራሳቸው ጉዳይ አላለችም ልጆቹን ይዛ ሄዳ አሳይታ ጥሩ ጊዜ አሳልፋ በፈገግታ ሁሉን ነገር ተስተናግዳ በክብር ጠይቃቸው፣ ነው ሄዳችሁ ታውቃላችሁ። ይሄ በቃ ለሰው ያላት ክብር፣ አስተዋይነቷ ነው የሚገልጸው። እና ከእህቶቹ ጋር ራሱ ምን ያክል ቀረቤታ እንዳላት እንግዲህ በቪዲዮ እያየን ነው። ጀርመን ያለችው እህቱ ለሱመያ ምን ያክል ቦታ እንዳላት በቃ ምን ስትናገር ከንግግሯ እያየን ነው እና ሱመያ ሰይድና ሰይድን ብቻ ነው እንጂ እየሸሸች ያለችው። የሱን ለምሳሌ በሰላማዊ ነገር ሄዳ ጠየቀቻቸው አይደለም? እና እሱ ግን ሰላም፣ አንድ ሰላም ናት ከጎኗ እንግዲህ ያለችው ከሱመያ ጎኗ ያለችው ሰላም ናት። እንግዲህ ሌላ ማን አለ? ሰላምን ይህን ያክል መከታተል ይህን ያክል በቃ ሚሞሪ ያን ሚሞሪ ሰርቀሽኛል ብሎ እንደገና እንደ አዲስ ሌላውን ጉዳይ ትቶ ሚሞሪ መጠየቁን ያስገርሞኛል። እማይሆን ነገር ነው። እውነት ለመናገር እንደዚህ አይነት ነገር መደረግ የሌለበት ነገር ነው። አልሙሄም እኔ እዚህ ጋር ማለት የምፈልገው ነገር ሱመያ፣ ራስሽን ጠብቂ፣ ራስሽን ጠብቂ ነው ማለት ፈልገው ሱመያ መያ ምክንያቱም ታውቃላችሁ አዩ ቪዲዮ እለቃለች በዚሁ በኛው ፊት በሚዲያ ብድሬን ሳልመልስ ብላለች ዲኤምስ ሪል ስቴት ሄዳ ታረቁ ስትባል ምንድን ነው ያለችው እሷ ያደረገች ነገር አለ ብድሬን ሳልመልስ ከእሷ ጋር ምንም አይነት ሰላም አይኖረኝም በቃ እሷ ጋር ሰላም ሆን ካልሆን ህይወቴ ላይ የምጨምርልኝ የምቀንስብኝ ነገር የለም እኔ ብድሬን እመልሳለሁ እያለች ስትዝት ነበርና ከሁሉም በላይ ራስሽን ጠብቂ ነው ማለት ፈልገው ለልጆችሽ ለመኖር አለብሽ ራስሽን ጠብቂ ጥንቃቄ አድርጊ ነው ማለት ስንፈልገው፣ እኔ እንደውም በቃ እኔ እንጃ እንዲህ ሽማግሌ የለም እንዴ በዚህ ዘመን ጋይስ፣ ሽማግሌ የለም ትልልቅ ሰው ቁጭ ብሎ ችግር የሚፈታ በቃ ማለት፣ አሁን ሱመያ ከቦታ ቦታ ዞራም አችለውም፣ በስጋት ውስጥ መኖርም አችለውም ማለት አንድ ሀገር ላይ ሆኖ የሆነ የሆነ ስሜት ይፈጥራል ጋይስ እየሸሸ ያለ ሰው ጋር ማለት ነው እና ትልልቅ ሰዎች አስቀምጦ ወይም ደግሞ በሕግ ነገሩን በቃ የሆነ ገደብ አብጅተውለት እሱም ልጆቹን መጠየቅ ካለበት እንዲጠይቅ በስነ ስርዓት ትክክለኛ በቃ ገደብ ያለው እንትን ቢያደርጉላትና እሷም ነጻነቷን አግኝታ ብትኖር መልካም ነው ብዬ አስባለሁ። ስደት ላይ በሰው ሀገር ላይ ኖራ ሀገሯ ላይ ደግሞ ተሸማቃ ተሽቆጥቁጣ ከቦታ ቦታ እንደ ልቧ ሳትዘዋወር መኖር ማለት በጣም ከባድ እና እኔ ነገሩን ወይ ወደ ትልቅ ሰው ውሰጁ ሱመያ፣ ወይ ወደ ህግ ውሰጁ ነው ማለት ነው። አባት ነው፣ ከፋም ለማም አባት ነው። አባትነቱ አይሰረዝም፣ ይፈልጋቸውም አይፈልጋቸውም ማለት ነው። እሱ ያው እንግዲህ እንዳየ ነው። ሚሞሪ ሚሞሪ ቢልም ልጆቼ ሲል ቆይቷል። አልሙሂም እንደዚህ ልጆች ማየት መጠየቅ ከፈለገ በስነ ስርአት አንቺን በማይነካ መልኩ ልጆችሽ ካንቺ ጋር ሆነው እሱም የአባትነቱን በስነ ስርዓት፣ የሆነ በቃ እንዴት ልበላችሁ፣ በቃ የሆነ ወሰን ተበጅቶለት አለ አይደለም፣ እሱም በፈለገ ቦታ እንደፈለጋ ትወጣ እንድት ገባ። እኔ ወደ ጥሩ የሆነ አካሄድ ብሄድ መልካም ነው ብዬ አስባለሁ። በቃ ትልቅ ሰዎች ተቀምጠው ወይም ደግሞ በቃ በሆነው ማስተካከል ነው የሚሻለው ነው ብዬ የማስበው። እየተባረሩ መኖር በጣም ነው የሚከብደው። የምሬ ነው የምላችሁ። እና ውድ ቤተሰቦች እናንተ ምን ተሰማችሁ? ምን ተሰማችሁ? ዛሬ እንግዲህ በቃ ልጆቹ ማየት አይፈልግም በጭራሽ ልጆቹን፣ ልጆቹ የናፈቁት አባት አይደለም እያለች ነው ሱመያ። ወላኋዋለም ነገሩ ከባድ ነው። ገይስ፣ ይሄ ነው ይሄ ነው ለማለት በጣም ይከብዳል። እኔ እንጃ በቃ ምን ማለት እንዳለብኝ ሁሉ ግራ ነው የገባኝ። ማለት ነው ጋይስ፣ እስከ መቼ ነው በዚህ መልኩ የሚቀጥሉት ብለውን ነገር ሳስበው፣ እኔ ብሆን ብዬ ሳስበው፣ በቃ በጣም የሆነ የሽሽጎች ኑሮ እኮ ነው። በጣም ነው የሚከብደው። እና መፍትሄውን አላህ ያግዛችሁ እና ወደ መፍትሄው እንድትገቡ ነው ምኞቴ። ሱመያ፣ አንቺን በነጻነት እንድትኖሪ ከልጆችሽ ጋር በደስታ እንድትኖሪ አላህ ኸይሩ ነገር ይምረጥላችሁ ነው ማለት ነው። ፈልገው ውድ ቤተሰቦቼ ይሄን ነው ማለት የፈለኩት። አብራችሁ ስለነበራችሁ አመሰግናለሁ። መልካም ቆይታ